በተሮት በኡበር ቪዲዮ ላይ በወር እስከ አስር ሺህ ብር ይሰራል ብዬ ነበር። እና በጣም ብዙዎቻችሁ ጥያቄ ይጠይቃችሁ ነበር፣ በውስጥ በኩል መታችሁ። ታምራት ላይክ የምርረን ነው እንጀምረው፣ ታምራት ታምራት ታምራት ታምራት እናርገው ምናምን ነገር። እና ደግሞ ግማሾቻችሁ በጣም የተናደዳችሁ ሰዎች አላችሁ። ታምራት ለምንድን ነው የምታችሁ እንደዚህ ብለህ አይሰራም? እንደዛ ምናምን ነገር ያላችሁ ሰዎች አላችሁ። ላይክ እሱንም እነግራችኋለሁ እንደሚሰራ እነግራችኋለሁ በዚህ ቪዲዮ። እና ደግሞ ለመጀመሪያ ሰባችሁ ሰዎች ይሄን ቪዲዮ ላይክ ሼር ሰብስክራይብ አርጉት ተመልከቱት። እንደ ፓርት ታይም እንድሰሩት የምሬን ነው። መቶ ፐርሰንት እርግጠኛ ሆኜ እነግራችኋለሁ፣ እድሉ ካላችሁ ወደኋላ እንዳትሉ ለመስራት በዛ። ይሄን ቪዲዮ እስከ መጨረሻው ተከታተሉት። ውጪ ብርድ ነው እንደምታዩት፣ ውጪ በጣም ቅዝቃዜው ነው፣ ግን ውስጥ መኪና ውስጥ ገብቼ ማሞቂያ ከፍቼ ነው ይሄን ነገር ያለበዛ አይገፋም። ግን ከዛ በፊት የኡበር ላይ ላይክ ስናገር ትንሽ የደበራቸው ሰዎች አሉ። ምክንያቱም የደበራቸው ሰዎች ኢትዮጵያ ያሉ ሰዎች ይቀፍሏቸዋል፣ ገንዘብ ገባቸው ኡበር እንደሚሄዱ ስለሚያውቁ ይቀፍሏቸዋል። ያ ላይክ ምን መሰላችሁ፣ አሁን ኢትዮጵያኖች እንደሚባለው በጣም ስራ ወዳዶች ምናም ነገር አለንም። ላይክ ካናዳ ላይ ስንመጣ ወይ የሆነ ቦታ ስንሄድ ደካማ ነን። ገባችሁ። አንድ ስራ ቦታ ላይ ከተቀጠለን መንቀሳቀስ አንወድም። እዛው ስታክ ማድረግ እንወዳለን። አዲስ ነገሮችን መሞከር አንወድም። እኛ ካለመወደዳችን የተነሳ ሌላ ሰው ሊሞክር ሲል እናተፈራራለን እና እባካችሁ፣ እባካችሁ እንደዚህ አታርጉ። የምሬን ነው የምላችሁ። እንደዚህ ማድረግ የለባችሁም። በቃ የሰው የሰው ላይክ ሌላውን ሰው በራሳችሁ አይምሮ ልክ ወይም በራሳችሁ አቅም ልክ አትለኩ። ያ ሰው የራሱ አቅም አለው የራሱ አይምሮ አለው። የምሬን ነው ከኢትዮጵያ መጣ ኬትን መጣ ብቻ በጣም ብዙ ነገር ማድረግ ይችላል። ለዛ አገደቡ አታስፈራሩት። ማርያም ምን አዲስ የሚመጡት ሰዎች ስፔሻሊ አታስፈራሩ። ሶ ኦኬ ሻውን ለስለውበሩ እንመለስ። ለዛ ሶ ኦቨር ድራይቭ ለመጀመር ካሰባችሁ መጀመሪያ የሚያስፈልጋችሁ ህጋዊ ነዋሪ መሆን አለባችሁ ካናዳ ላይ። ከዛ ደግሞ ህጋዊ የሆነ ክላስ 4 ድራይቪንግ ላይሰንስ ሊኖራችሁ ይገባል። በተጨማሪ መኪኖቻችሁ ከ10 አመት በላይ ላይክ አሮጌ መሆን የለባቸውም። ዳስ ሚንስ ከ2013 አመት በላይ ከሆኑ መስራት ትችላላችሁ ማለት። ለዛ የተቀረውን ወደ ውስጥ ገብቼ ልንገራችሁ። እጄ በጣም ቀዝቃዛ ነው። በስ ሞልድ ቅዝቃዜው ቅዝቃዜው በዛ ላይ ጾም ነው። ያ ኦኬ፣ ወደ ውስጥ እንግባ። ካናዳ ታይ ሄዳችሁ መኪናችሁ ቼክ መደረግ አለበት ይላችኋል። ቼክ ተደርጎ መስራት ከቻለ ብቻ ነው ላይክ ልትሰሩ የምትችሉት። ወረቀት ይሰጣችኋል። ቼክ ለማስደረግ ሁለት መቶ ብር ትከፍላላችሁ። መኪናችሁን በደንብ ነው ቼክ የሚያደርጉት። ከዛ በኋላ መስራት ከቻለ ነው ላይክ የሚፈቅድ ይላችሁ። አሁን የማወራው ላይክ ስለ ቫንኮቨር ነው፣ እኔ ስላለውበት ላይክ። ለዛ አይ ዶንት ኖ ስለ አልበርታ ህግ አላውቅም። ላይክ ስለተለያዩ ተለያዩ ስቴቶች ህግ አላውቅም። የቫንኮቨር ላይክ የብሪቲሽ ኮሎምቢያ ህግ ግን ይለያል። ለዛም ነው ቼክ እንዲደረገ የተፈለገው። ኢቭን ምን ደፍቃላችሁ ስትወጡ፣ በጣም ብዙ ፈተና ያለው ቫንኮቨር ቢሲ ላይ ነው። ያ በጣም በጣም ብዙ ህግ አለው። በጣም ብዙ ፈተና አለው። በጣም ብዙ የድራይቪንግ ቴስት አለው፣ ክላስ 4 ለመድረስ ማለት ነው እሱ ካላችሁ መጀመር ትችላላችሁ ማለት ነው። ሲቀጥል ባለፈው በሰራሁት ቪዲዮ ላይ ደስተኛ ያልሆናችሁ ሰዎች አላችሁ። ታምራት ለምንድን ነው የምትዋሹ? በወር ይሰራል ብለህ አትዋሽ፣ እንደዛ አይሰራም ምናምን ነገር ምት ሰዎች አላችሁ። ለእናንተ የምላችሁ ነገር አንድ አንድ ነገር ነው። ሰውን በእናንተ ልክ አትለኩት። ላይ ሰው በእኛ ልክ መለካት የለብንም። ገባቸዋ። እኔ አወቅኩ ማለት እሱ አያውቅም ማለት አይደለም። እኔ አላደረኩም ማለት እናንተ አታደርጉም ማለት አይደለም። ለዛ እናንተ ያልቻላችሁትን ነገር እኔ ልችለው ይችላለሁ። እኔ ያልቻልኩትን ነገር እናንተ ልችሉ ትችላላችሁ። ስለ እኔ አታውቁም፣ ስለ እናንተ አላውቅም። ለዛ ገና ሲጀመር አችልም ማለት እኔ እኔ በቦክስ ማድረጋቸው ደስ ይለኛል ማርያም የምለው አይባልም በቃ የሰው ልጅን አገድቡ የማንኛውም ሰው ስሜት አገድቡ ገባችሁ። ላይክ አይምሯችሁ የእናንተ አይምሯችሁ አልችልም ስላለ ማድረግ አይችልም ገባችሁ። እዛ ጋር ምንም አልችልም ያላለ አይምረዋለ ገባችሁ። ሊሞክር የተዘጋጀ አይምረዋለ ለዛ ይሞክርበት ተዉት። የምር ነው ይሰራል። እኔ መቶ ፐርሰንት እርግጠኛ ሆኜ የማወራው እንደ ፉል ታይም ከሰራችሁት ይሰራል። በጣም አስር ሺህ ብር ቀላለሁ ከዛ በላይ መስራት ትችላላችሁ። የምሪ ነው ላይክ አሁን በጣም ብዙ ብር የሚሰሩት ኢንዲያኖች ናቸው። ምክንያቱም እነሱ 13 ሰዓቱን ሙሉ ይነዱታል። ሲቀበሉ ብር አይመርጡም። ኦቨር ላይ ላይክ የትኛውም ነገር ከጠራላቸው ይቀበሉታል። ገባችሁ ላይክ ብር አይመርጡም። እና ሀበሻው ጋር ስንመጣ ሀበሻው ላይክ ጠዋት አይነሳም። ጠዋት ተነስቶ መስራት አይፈልግም። ሲቀጥል ማይ ማይ ማይ ልጁ እንዳይሄድበት ይፈልጋል ይከፍቷችኋል 10 ሺህ ብር ምናምን ነገር እየሰራ መኪናችን እኮ የምትገዙት እኮ አምሳ ሺህ ብር ምናምን ሊሆን ይችላል እኮ በአምስት ወር ገንዘብ ነው፣ በአምስት ወር የምትገዙትን መኪና ማይሌጁ እንዳይሄድበት ሰነፍ ነው አበሻ ሁሉንም እሱ እነሱ መስራት ስላልቻሉ ደግሞ እናንተ ይመጡና አይሰራም የሚላቸዋል። አንተ መስራት አልቻልክም። አልቻልክ ንተ አንተ አለመስራት እኔ እንዳልሰራ አያረግኝ ወይም ሌላ ሰው እንዳይሰራ አያረግም። አንተ አልቻልክም፣ እኔ አልቻልኩም። የሚያስማማኝ ሀሳብ ነው እኔ ማድረግ አልቻልኩም። እሺ ይቀበልሃል። መፍትሄ ነው። ስለ ራስህ ላይፍ፣ አንተ ነው የምንኖረው። ለዛ አንተ የፈለግከውን ብታደረግ ላንተ ነው። ገባህ? ስለኔ ለኔ አትንገረኝ። ላይክ እንደዛ አይቻልም ብለህ አትንገረኝ። የሚቻል ነገር ነው የተናገርኩህ ያለሁት። ገባችሁ? ላይክ ስፔሻሊ ሼር አያረጉም። ላይክ ሀበሻ በጣም ገንዘብ ይሰራበታል። ስፔሻሊ ቫንኩቨር ላይ ብሪቲሽ ኮሎምቢያ ላይ ከሁሉም ስቴቶች በጣም ኢቨን በቃ ብዙ ስቴቶች ላይ ብትሄዱ አይ ዶንት ኖ አባውት ቶሮንቶ ግን ቫንኩቨር ላይ ማለት ነው ሁለት ሚሊዮን ህዝብ ነው ያለው። አይ ሚን ከዛ በላይ ሊሆን ይችላል ሁለት ሚሊዮን ነው ያለው። እና በጣም ብዙ ራይድ ተጠቃሚ የሚያለው ብሪቲሽ ኮሎምቢያ ላይ ነው። ለዛ በጣም ብዙ ብር መስራት ይቻላል በኡበር ራይድ አስር ሺህ ብር በጣም ትንሽ ነው። ለዛ መስራት ትችላላችሁ። ሲቀጥል፣ አዲስ ለምትጀምሩ ሰዎች ፕሮሰሱን ካለፋችሁ በኋላ የመጀመሪያ የነገርኳቸውን ፕሮሰስ ካለፋችሁ በኋላ ኡበር መስራት ሲጀምሩ ምን እንደምትባሉ ንገራችሁ። የምትባሉ ስል መጀመሪያ ንገራችሁ ኡበር ሲነዱ በስፒድ እንዳነዱ ቀስ ብላችሁን ሄዱ፣ ተጠንቀቃችሁን ሄዱ። ሰውን እንደ እንደ ላይክ አንድ ስታር እንዳይሰጣችሁ ከሰው ምናምን ነገር ነው አይሰጣችሁም። እኔ እንደዛ ተብይ ነበር። ልክ ዳ መጀመሪያ ጊዜ ሲጀምር በጣም ላይክ በስፒድ መዳ ሰው ነኝ መኪና ላይ መኪና ላይ ስፔሻሊ የስፒድ ትኬት አንድ ነው ያገኘሁት፣ ግን እስካሁን ላይክ አልሞስት ሶስት አመት ሊሞላ ያገኘሁት። ለዛ አንድ ነው ያገኘሁት ትኬት። ለዛ በስፒድ ነው መነዳው መኪና ስመከር ምን እየተመከርኩ መስላችሁ? ኦ ታምራት ኡበር ራይድ ስትነዳ ሰዎቹ እንዳይደነግጡ ቀስ ብለህ ነዳ፣ በስፊድ እንዳትነዳ ምናምን ነገር ኦኬ። መጀመሪያ ጊዜ እንደሆነ በመድኃኔዓለም ስንት ተጠንቀቂ። ከሀምሳ አንድ እና ከሀምሳ ሶስት አላለፍኩም። ማርያም ብላችሁ ቀጣሪ ሴትዮ ታዛጋለች። እኔ ምንም አይመስለኝም። አዛጋች አዛጋች ሰለቻት በቀኝ ስክትል ሰለቻት። የምሬን ነው የምላችሁ። እና አልገባኝ ከዛ ላይ ትንሽ ፈጠነት አርገው ትንሽ ፈጠነት አርገው ትንሽ ፈጠነት አርገው አሁን ላይ መንገዱ ክፍት ይሁን እንጂ በሰባ በሰማንያ ላይ ነው እንደው ይችላሉ። ሲቲ ላይ የምሬን ነው የምላችሁ። ሀይ ቤት ላይ እስከ መቶ ሀያ እስከ መቶ ሰላሳ እሄዳለሁ። የምሬን በጣም ሁሉም ሰው ምንያለት ሰው ይቸኩላል ወደ ቤቱ ለመሄድ ወደ የሆነ ቦታ ለመሄድ ይቸኩላል። ገባችሁ እኔ ላይክ ላሳያችሁ እስካሁን ኡበር ስሰራ በስፒድ ነው የምንሄደው። ያገኘሁትን ስታር እና ላይክ ያጣሁትን ስታር ላታያቸው እዚህ ጋ ይታያቸዋል። ላይክ እኔ ደቀቁ እንዲታያቸው ነው የምፈልገው። ኦኬ ሶ አምስት ስታር ያገኘሁት ማለት ነው ከ496 ሰው አይ ሚን 496 ሰው አምስት ስታር፣ አምስት ላይክ፣ ፋይቭ ስታር ሰጥቶኛል። ኢማጂን ላይክ 496 ሰው ተመችቶኛል ይሄ ልጅ አነዳዱ በጣም አሪፍ ነው፣ ይሄ ልጅ ከስተምርሃ እያያዙ በጣም አሪፍ ነው ተብሎ ነው አምስት ስታር የተሰጠኝ አራት መቶ ዘጠና ስድስት ሰው። ኦኬ አራት ስታር የተሰጠኝ ሰው ሁለት ሰው ነው አራት ስታር የተሰጠኝ ገባችሁ። አራት ስታር ማለት ከአምስት አንድ ቀንሶ ማለት ሁለት ሰው ብቻ ነው የሰጠኝ ኦኬ። ሶ መመጥፎ ስታር የሚባለው ልንገራችሁ። ሁለት ስታር አንድ ሰው ሰጥቶኛል። አንድ ስታር አንድ ሰው ሰጥቶኛል። ለዛ በስፒድ መንዳቴ ጠቅመ ማለት እንጂ አልጎዳኝም። እንደምታዩት እዚህ ጋር ይኸው ላይክ ይታያል ቁጥሩ አይ ነው እንደምታዩት ገባችሁ። ጠቅም አለው አንደኛ ነገር እናንተ ሰዓታችሁን ሴፍ ታደረጋላችሁ፣ ገንዘብ ትሰሩበታላችሁ ሴቭ ባደረጋችሁበት ሰዓት ላይ። ሲቀጥል ደግሞ ማለት ነው ሰዎቹ እንደስተኛ ታደርጋችኋላችሁ። ግን ሪስኪ ነው፣ ላይክ ሪስኪ ወስዳችሁ ነው እንደዚያ የምታደርጉት ገባችሁ። ተጠንቀቃችሁ እንዴት ነው እኔ ላይክ ጥፋት እየሰራው ስለማ ላይክ ጥፋት እየሰራው እንደሆነ ስለማውቀው ተጠንቀቅ የምነዳው ፖሊስ ላይክ እንደዚህ አካባቢ እኔ መኪና እያየሁ አልነዳም፣ ፖሊስ እያየሁ ነው የምነዳው። ለዛ መንዳት ደስ እንዳላችሁና ቦታው እንደተመቻችሁ መንዳት አላችሁ። አንለስ ስፒድ ካሜራ ከሌለና ሬድ ላይት ግን ከሌለ፣ የሚያስጠላው ፓርት ፍሬን አያያዛችሁ የእሱ ነዋል። ፍሬን አያያዛችሁ ንቅ ካደረጋችኋቸው እንደዚህ ያ በቃ ወረደ ስታራችሁ፣ ከአንዳንድ ማለት ነው። ግን አሪፍ ረጋ ብላችሁ ፍሬን አያያዝ ምናምን ካላችሁ እንደፈለገ ብትነዱ። እና ደግሞ ስትነዱ ማለት ነው ስፔሳችሁን ጠብቁ። ከፊት ካለው መኪና ጋር ስፔሳችሁን ጠብቁ። ያ ያሉ ገባችሁ ሳይሆን ልጋጭን ምናምን የሚያስብል ደረጃ ላይ ከደረሳችሁ ገባችሁ ስታራችሁ የሚወርዳል ልጋሚ። ለዛ እንደዚያ መሆን የለበትም ስፔሳችሁን ጠብቃችሁ ንዱ። ሲቀጥል አዋሯቸው አሪፍ ቲፕ ለማግኘት ብታዋሯቸው የተሻለ፣ የምር ነው የምላችሁ በስትክል ሰዓቱን አክብራችሁ ከሰራችሁ አስር ሺህ ብር አለም ከዛ በላይ መስራት ትችላላችሁ። አስራ ሦስት ሰዓት ይሰጣችኋል። በብሪቲሽ ኮሎምቢያ ህግ ላይ አስራ ሦስት ሰዓት አንድ ሰው መንዳት ይችላል ያለማቋረጥ። ከአስራ ሦስት ሰዓት በላይ ግን አያሰራችሁም ኦቨር ራይድ ማለት ነው። ለዛ አስራ ሦስት ሰዓቱን በምትሰሩበት ሰዓት ላይ ማለት ነው አሁን ላይ ዊንተር ስለሆነ በእርግጠኝነት ነገራችሁ አራት መቶ ብር ትሰራላችሁ ዊንተር ስለሆነ ላይክ ሳመር ላይ ግን ከዛ በላይ መስራት ይችላላችሁ፣ በቀን ነው የምላችሁ። ለዛ አስቡት ሳምንቱን ሙሉ ሰርታችሁ ነው ላይክ 10000 ብር እያልኩ ያልኩት። ገባችኋ? ለዛ የምሪ ነው ኡበር ራይድን መሞከር ከፈለጋችሁ ጀምሩት፣ አርጉት፣ በጣም የሚሰራበት ስራ ነው እና ላይክ የሚያስጠላው ፓርት ስል ልንገራችሁ ኢንሹራንስ ኢንሹራንስ ላይክ ከቨሬጅ የላችሁም ኡበር ራይድ በምስሩበት ሰዓት ላይ አለስ የኮሜርሻል ኢንሹራንስ ካልገዛችሁም አለው። እሱንም ለመግዛት 10 ሺህ ብር ይጠይቋቸዋል በአመት በአመት 10 ሺህ ብር ለኮሜርሻል ድራይቪንግ ይጠይቋቸዋል። እና እሱን መግዛት ከፈለጋችሁ ላይክ ሴፍቲ ይ እፈልጋለሁ ቅድሚያ ሴፍቲ ነው ምናምን ነገር ብላችሁ አስባችሁ እሱን መግዛት ካሰባችሁ መግዛት ትችላላችሁ። ህጋዊ እንደ ህጋ ህጋዊ መስራት ሆናችሁ መስራት ከፈለጋችሁ ማለት ነው። ቀን ሙሉ ስለምትሰሩ ያስፈልጋችኋል። በገዙ ታሪፍ ነው። ግን እንደ እኔ እኔ አልጠቀምም ብጋጭም ከስተምሮቹን በሌላ ራይድ ትልኩና ወደ ቤት እያልኩ ተጋጨሁ፣ ወሩ የሆነ ነገር እያልኩ ተጋጨሁ። እና እና ኦቨር ራይድ ላይ በጣም ብዙ ብር ይሰራል አስር ሺህ ብር ቀልድ ነው። ከዛ በላይ መስራት ትችላላችሁ። ቢዚ ሰዓቱን አክብራችሁ ውጡ። አሪፍ ገንዘብ ለመስራት ቢዚ ሰዓቱን ተጠቀሙበት። ገባችኋ ላይክ አሁን አምስት ሰዓት ተውት፣ አራት ሰዓት ተውት፣ አምስት ሰዓት ከጠዋቱ ብትነሱ ማለት ነው እስከ ላይክ የምሬን ነው እስከ አስር ሰዓት ሁለት መቶ ብር በወር መቶ ሰማንያ ብር ብሰሩ ማለት ነው። ከሰዓት በኋላ ሁለት መቶ ብር ብሰሩ በቀን አራት መቶ ብር ማለት ነው። ገባችሁ ላይክ እስከ አምስት ሰዓት ትነሳላችሁ፣ አስር ሰዓት ጨረሳችሁ ማለት እስከ አንድ ሰዓት ላይ ላይክ አስራ አንድ አስራ ሁለት ሁለት ሰዓት አላላችሁ ትርፍ ማለት ነው። ሁለት ሰዓት ዝም ገብታችሁ ብትተኙ ከዛ በኋላ አንድ ሰዓት ትወጣላችሁ። ስምንት ሰዓት ብትጨርሱ ገብታችሁ ትተኛላችሁ። ገባችሁ አ ለዛ በር ይሰራል። ሰዓቱን አላወቅነውም። አሮል ነው አንዳንድ ሰዎች እንዴት ነው መሰላችሁ። ኦኬ ቢዚ የሚሆነው አብዛኛውም ሰው ወደ ስራ ላይክ ወደ ወደ ስራ የሚሄደው ከኒው ዌስት ወደ ቫንኩቨር፣ ከበርናቢ ወደ ቫንኩቨር ላይክ ከሪችመንድ ወደ ቫንኩቨር፣ ከሰሪ ወደ ቫንኩቨር ነው የሚመጣው ከዛ በኋላ ከቫንኩቨር ነው ወደዛ ተመልሶ ሄደው ወደ ላይክ ወደ ኒው ዌስት ወደ በርናቢ ወደ ሰሪ ወደ ሪችመንድ ሄደው ማለት ነው። ላይክ ኢቭን ኮክትለም እና ቫንኩቨር ላይ በጣም ብዙ አለ። ከኤርፖርት ብትሄዱ ላይክ ከኤርፖርት ወደ ቤታቸው ሄዱት። ወደ ቫንኩቨር ወደ ሆቴል ይመጣሉ፣ ወደ ቤታቸው ይሄዳሉ፣ ምናምን ነገር በጣም ብዙ ሰዎች አሉ። ሲቀጥል በጣም ብዙ ሰዎች ደግሞ ወደ ፌሪ ይሄዳሉ። ሁለት ፌሪ ነው ያለው፣ ላይክ ላይክ ተዋሳን ፌሪ እና

ኡበር ሰራተኛውስ ይሄን ቪዲዮ ካያችሁት ማለት ነው፣ ላይክ የእናንተን ሀሳብ ስንት እንደሰራችሁ ላይክ ጻፉ፣ ኮሜንት ለግቡና፣ ሰውዬው መጀመሪያ ሀሳብ ካለው እንዲጀምር ገባችሁ። ላይክ አንዳንዴ ኦፕን ማይንድ መሆን አለብን። ላይክ ለሰዎች አዲስ ነገር እንዲሰሩ ላይክ መናገር አለብን ማሳወቅ አለብን። ገባችሁ። ሌላው የሌላው ኮሜንት ይረዳዳል። ባንረዳድ እንኳን አንዳንዴ ለዛ ይዩ መስራት የሚፈልጉ ሰዎች ይዩ ውስጥ እውነት ነው ወይስ አይደለም፣ ከአንድ ሰው ከሚሆን ከተለያየ ሰዎች ሲሰሙት እውነት የማመን ሀሳብ አላቸው። ገባቸው የመስራት ፍላጎት ይኖራቸዋል። ለዛ ይዩ ኮሜንት ላይ ጻፉ፣ እና ደግሞ ሌላ ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ይመታችሁ፣ በርትታችሁ። ኡበር ራይድ እንደ ፓርት ታይም ብሰሩት እንደ ፉል ታይም ብሰሩት አሪፍ ስራ ነው። እናታ ሜቱ ዩብ ተከታታዮቼ ዛሬ የነበረን ቆይታ ይሄን ይመስላል። ያ ስለ ኡበር ራይድ አይገስ የሆነ ሃይላይት ሃይላይት ስለቻቸው አለው። ሶ ሙሉ ለማወቅ ደግሞ ፕሮሰሱን ስትጀምሩት በደንብ ታቆታላችሁ፣ እንዴት መስራት እንዳለባችሁ፣ እንዴት መሄድ እንዳለባችሁ ቦታው ላይ ስትሆኑ ከኔ በላይ ላይክ እኔ ምነግራችሁ የኔ በኔ በኔ ሳይድ ያለውን ነው። ለዛ ከእናንተ በላይ አላቅም። ሃያ ሺ ብር ሚሰራል ሰው ሊኖር ይችላል። አይሲ ላይክ በኔ በኔ ማንንም ሰው በራሴ ማይንድ እኩል አድርጌ አላይም ያጠቀባቸዋል የትኛውም ሰው ወይም የትኛውም ቦታ ላይ የተለያየ ክፍያ አለው። የተለያየ ስቴት ላይ የተለያየ ክፍያ አለው። በራይድ እና ቢዚ የሚሆንበት አለ ፣ የማይሆንበትም አለ። ለዛ ሞከሩት፣ ሀሳብ አስተያየታችሁን እጠብቃለሁ። በዚህ ዩቱብ ሀሳብ አስተያየት ኮሜንት ላይ ይጠብቃለሁ። በሌላ ቪዲዮ እስክንገናኝ መልካም ጊዜ የሁላችሁ